አሰላሙ አሌኩም ወራህመቱላሂ ወበረካቱ የኔ ቤተሰቦች እንዴት ናችሁ? የኔ ምርጦች ማለት ነው ላይክ የምታደርጉ ሰብስክራይብ የምታደርጉ ሼር ላይክ የምታደርጉልኝ ያርታውተው ግን ሰብስክራይብ አደጉኝ እና እንዴት ናችሁ? ደህና ናችሁ ወይ? መጀመሪያ ቪዲዮን በላይክ በሼር በሰብስክራይብ ጀምሩ፣ እስከ መጨረሻው የምርት ምርት ታገኝበታላችሁ። ግን በቃ የኔ ህይወት ቢሆን ዝጋ ያለው ወይም ይህ መወዳት የእህቴ ቢሆን ብላችሁ አስቡ ማለት ነው። የአንዲት ጓደኛዬን ትክክለኛ የህይወት ታሪክ ነው የምነግራችሁ። አሁን ማለት ነው እናንተ እዚህ ቦታ ላይ ብትሆኑ ምን ታደርጉ ነበር? ምን ትሉ ነበረ? ንገሩ ማለት ነው እና አስተያየታችሁን እፈልጋለሁ። ምክንያቱም በቃ ደስ ይላል ሀሳብ መለዋወጥ አይከፋም ማለት ነው። እና የሆነች ጓደኛዬ ማለት ነው በፊት በፊት መጀመሪያ ትህፃን ሆና ነው ያገባቸው ልጁን ማለት ነው። ከዛ መጀመሪያ ስታገባ ልጅቷ ትምህርት መማር ትፈልግ ነበረ። አማቲቱ ግን ልጅቷ ልጅ እንድትወልድ ነው የምትፈልገው። እኔ ልጅ ልኝም፣ እኔ በቃ በጣም ልጅ ትፈልጋለች። በጣም በጣም ማለት ነው ልጅ ትወዳለች፣ ትፈልጋለች። ከዛ በጣም ነበር የሚዋደድበት። በጣም ትወደታለይ አማት እና ምራትም ይወደዳሉ። ልጁም ሚስቱን ይወዳታል። ሚስቱም ባሏን ትወዳለች ማለት ነው። ከዛ ሲኖሩ ሲኖሩ ከጊዜ በኋላ ያው እሷም ከላስ ትምህርቷን ትታ ያው ትዳሯን ቀጠለች ማለት ነው። ያው ገጠር ላይ ያው እንደዚህ ነው። ከዛ ትምህርቷን ትታ ትዳሯን ቀጠለች፣ ልጅ ወለደች። ልጅ ከወለደች በኋላ እነዛ ባልና ሚስት ልጆች ደግሞ እየሰሩ እየሰሩ ከዛ የሆነ ወደ ከተማ ቤት ይሰራሉ ከዛ ያቺ አማቲቱ አስገቡኝ ከቤት ከቤቱ ከሰራችሁን ቤት አስገቡ ይትላለች። እንደዛ ስትል ማለት ነው ልጆቹ ደግሞ ቤቱን እኮ እኛ ሰርተን ያገኘ የሰራ ነው ማለት፣ እኛ ሰርተን ቦታውን ገዝተን በራሳችን ገንዘብ ነው ቤቱን የሰራ ነው። ለዛ ገና ለጅምር ቤት ማለት ነው ከዛ እንዴት እናስገባሻለን ይሏታል። ሲሏት እንደዚህ ሲ ስትላቸው ማን ነው ሲለዋት ማለት ነው እሷም ብታደርግ ጥሩ ነው እንግዳስ፣ አንተም ልጅ አይደለህም፣ ሚስትህም ምራቴ አይደለችም፣ እነዛ የምትወዳቸውን የልጅ ልጆቿንም ህጻናቶች ናቸው ገና እነሱንም አልፈልግምም ብላ ካላስገባህኝ ሲሶም መሬትን የንም የእኩልም አልሰጥህም ሲሶም አልሰጥህም። ትልና ምን ተምን ብታደርግ ጥሩ ነው እንደፈልጋችሁ ነው ትላለች ማለት ነው። ልጅ እኮ ወይ እናንተም ልዛ ለዛ አስተያየት ስጡ። እንደዚህ ማድረግ አለባት ልጆች ራሳቸው ሰርተው በራሳቸው ንብረት አላፈቅዱላቸውም። ያው ቤት ንብረት ቢሆንም ከሰሩ አማታ አስገቢ ማለት አለባት ወይ መጀመሪያ አለባት ወይ ድጋሜ ደግሞ ቢኖርባትስ ቢኖርበት ባይኖር ግን የእናንተን አስተያየት ነው የምፈልገው። የራሴ አስተያየት የራሴ ያለ ግን የእናንተን ነው የምፈልገው ማለት በእኛ ህይወት ላይ ቢሆን ማለት ነው። ስብሐንአላ ሰዎች ምን ያክል እንዴት ነው የሚጨክኑ ማለት ነው። ከዛ ሴት በምናሰጣቸውም መሬቷንም ከልጇ ተቀማና ለሌላ ሰው እኮ ልትሰጣለች ማለት ነው። ከልጇ ቀምታ እኮ ነው ማለት ነው። እንደዛ የልጅ ልጅ የልጅ ልጅ እንደቶ ይወለድልኝ እያላይ ስትንሰፈሰፍ የነበረች አማት ልጅ ከተወለደ በኋላ ልጆችን ሰላም አትልም፣ ዙሪያም አታይም። በቃ ማለት ነው። ልጅቷ ደግሞ ባሏን በጣም ተወደል። ባሏ አላህ ያክብረው በጣም የተከበረ መልካም ሰው ነው። በጣም እስከ ጥግ ድረስ ብትሄዱ እንደሱ ያለ ደህና ሰው እንደሱ ያለ መልካም ሰው አታገኙም፣ በጭራሽ ማለት ነው። ከዛ እሷም እኔ ለልጆችና ለባሌ ስል ምንም አላደርግም፣ አማቴም አማቴ ናቸው ነው የምትለው ማለት ማለት እንደ እኔ እንኳን አንቺ ምናምን አትልም። ከፍ አድጋ በቃ ስነስርዓት ነው የምር ስማቸውን፣ ስሟን አታጠፋም። ወይ እኔም ስማቸውን ልድ ስሟን ስራጥቻ ንችል። ለማንኛውም ማለት ነው ልጅቷ በጣም ስርዓት ያላት ናት። በጣም ማለት ነው በጣም አደብ ያላት ስርዓት ያላት ልጅ ናት። ሌላ ሰው ቢሆን ይህን ይቆጣል። በቃ ለምንድን ይላል ምናምን ምናምን ምናምን ምናምን እንደዚያውም ሆኖ የሚኖሩት አንድ ግቢ ነው ግን ህጻናቶችን እንኳ ሰላም አትልም። ሴት ቤቱ እነሱ እንዴት አደረሽ ብላትም እሷ እንዴት አደራቸው አትልም። ይገርማል ማለት ነው። ያን ያክል ሌሎች ፍቅር የነበረ ሴትሁ በሆነ ቤት ቤት ሰርተው ከኔ አስገቢ ማለት የለባትም። በን በምነገራቸው ላይ ደግሞ እናንተ አስተያየት መልሶ እናንተ ብትሆን ምን ታደርጋላችሁ? እንደዚህ አይነት ህይወት ውስጥ ማተው ከዚያ ልጅቷ እኔ ባሌንም እወዳለሁ ልጆችን ለልጆች ለባሌ ስል ትዳሪ ነው ያለብኝም፣ ትዳሪ ነው የሚቀጥለው ብላ ትዳሮን እየቀጠለች ነው። በየትም ደግሞ ከሌላ ሰው ከአቅመ ደካሞች ምናምን የመሬት እየፈለጉ የኩል እያረሱ ይኖራሉ ማለት ነው። እና አማት የአማትና የምራት ችግር ግን እንዲሁ እንዴት ነው የሚፈጠረው? የምር ግን ግን አማት በተለይ ማለት ነው ምራት በነገራችን ግን አማት አትመት መስለኝ ክፉ ወኔ እንጃ ማለት ለምንድን ነው ግን ማለት ለምንድን ነው ወንድ ልጇ ካገባ በኋላ ጫና የምታደርገው? ለምንድን ነው ወዳ ፈቅዳ አጭታ ድራ ሰርታ አንድ ሰው ካገባ በኋላ በቃ አስረከበች የእናትነቷን፣ እንጂ ሌላ እንደው ማለት የአማት ከአማት እንደው አማት ደህና ሰው ያላችሁ ግን አንዳንዶች ደግሞ አማቴ ጋር ስንዋደድ እላሉ። ግን መልካም ሰዎች ሊኖሩ ይችላሉ፣ ልክ እንደ ኔ ያሉ ምናምን ሊኖሩ ይችላሉ። አላቅም። የምር ግን የምር ማለት ነው። ግን የወንድ ልጅ እና ትገርማለች ግን፣ እናንተ ብትሆኑ እዚጋ ምን ታደርጉ ነበር? እናንተ ብትሆኑ ማለት ነው። ሴትዋ ከቤቱ ካላስገባችኝ ምንም አይነት ነገር ነው ያለችው ማለት ነው። ምንም በቃ ይገርማል እያለች የእናት ናት ያለችው። አባቱ ሞቶበታል ድሮ ማለት ነው ያኔ አርፏል ማለት ነው። እና ያ ልጅ ከአባቱ መሬት መውረስ ይችላል ከአባቱ ድርሻ መውሰድ መውሰድ ይችላል። ግን ከልክለዋለች ልጁን ከልክለዋለች ልጁም እናት ነው ተቀምጧል። ግን አመታትን አስቆጥረዋል አንድ አመት ሁለት አመት ሳይሆን ሶስት አመት አራት አመቶችን አስቆጥረዋል። ግን ይሄ ለምንድን ይሆናል ለምንድን እናት እናት ናት አይደል? እናት እንዴት እንዴት በልጇ ትጨክናለች? እኔ እኮ መሬቱን ስቀማቸው የልጅ ልጆች ሊራቡብኝ ይችላሉ እኮ ልጅ ሊራቡብኝ ይችላል። እስቲ ለማትትስ እንደማን ነው ለምራት ተታስብ። ከዛ አሁን የሚያግዟቸው የሴቷ ልጆች ቤተሰቡ ናቸው። የሴቷ ልጆች ቤተሰብ ግን አልሀምድሊላ ያኔ ልጅቷ ምንም ጎደል የለባትም። ልጆቿ ምንም ነገር አይቸገራቸውም። ባሏም እሷም ማለት አሪፍ ነው የሚኖሩት ግን አማት እንዴት አታስብም? አማት ይሄን ያክል እንዴት ትጨክናለች? እሷ ደግሞ ምንም አማቷ ደግሞ ምንም አይቸግራትም። ቤትም ዝንጥ ያለ ቤት አላት ያውም ፎቅና ምድር ዝንጥ ያላላት ምንም ችግራት ነገር የለም። ትልቅ ሰው ናት በዛ ላይ ግን ለምን እንዴት ለምን ያኔ እንዴት ማለት እንዴት አታስብም? እናንተ እንደዚህ አይነት ቢያጋጥማችሁ ምን ትላላችሁ? ችላችሁ ትኖራላችሁ? ወይስ ባላችሁን አንተ፣ ይቺ እናተ የክፍል ልጅ ምናምን ብላችሁ ባላችሁን ማልፈልግን ብላችሁ ትሄዳላችሁ? ልጆቻችሁን ይዛችሁ የእኔ ቤተሰቦች እስከ መሸን እናንተን ይረዳሉ፣ እኔን ይረዳሉ፣ ወይ ልጆችን ይረዳሉ፣ አንተን ይረዳሉ ምናምን ነገር ብላችሁ ትሄዳላችሁ? ወይስ ችላችሁ ቅጥት ብላችሁ ትዳራዊ ትዳሬ ነው ብላችሁ ቁጭ ትላላችሁ ማለት ነው? እናንተ ብትሆኑ ማለት ነው። አንድ ሀገራችን አንዳንድ ቦታ ላይ አሪፍ እየኖረ የሚመስሉን ሁሉ በጥቃቅን ነገር ተራርቀ ይገኛሉ ማለት ነው። እና እናንተ ብትሆኑ ምን ታደርጋላችሁ ማለት ነው? ግን ያኔ ልጅቷና ልጁ በጣም ይዋደዳሉ። በጣም ልጁ በጣም ደህና ሰው ነው፣ ወለ ደህና ሰውነት ደህና ሰው ተብሎ ደህና ሰው የሚለው ቃል ብቻ አይገልጠውም። በጣም መልካም ሰው ነው ልጁ። ልጅቷን በጣም ይዋናት፣ ራሷን ትጎዳለች እንጂ በፍጹም ሰውናት ጎዳ

እሷን ምንም ካልቸገራት፣ እሷ ምንም አይቸግራትም። አልሐምዱሊላህ እነሱም አይቸግራቸውም። ግን እንዲሁ ስራቸው ነው እንጂ ልጆቿ ሲደሰቱላት መደሰት ነበር ያለባት። አይደል እንዴ? ቦታው ይሄ ነበረ፣ እንደ እኔ አመለካከት ማለት ነው። ሁሉም ሰው የሚናገረው በነገራችን ላይ ባይ በራሱ አይምሮ ልክ ነው፣ በራሱ አስተሳሰብ፣ በራሱ አንዴ በት ልክ ነው። ሁላ የሁላችንም አስተሳሰብ የሁላችንም ማገላለጽ የሁላችንም ሀሳብ የተለያየ ሊሆን ይችላል። እኔ ግን የራሴ ሀሳብ ልጆቿ ጥሩ ትዳር ተዋደው ሲኖሩ እሷም የልጇ ሚስት ናት፣ ከራስ ልጇ ማለት ናት፣ ተዋልደወ ልጇ ማለት ናት። መደሰት በቃ ለልጆቿ ዶዋ ማድረግ ሲገባት እንኳን ደስ አላችሁ ብላ ደስታቸው የነሱ ደስታ ደስተዋል ሊሆን ይገባ ነበር፣ ነው የምለው እኔ። እናንተስ ምን ትላላችሁ? እዚህ ጋር እናንተ ብትሆኑስ ምን ትላላችሁ? እላችኋለሁ። ከባድ ነው። በነገራችን ላይ አማት፣ ክፉ አማት፣ የአማት ክፉ ከባድ አያደርስባችሁ። ያ ረቢ ላይ ይጠብቀን፣ የምራ ላይ ይጠብቀን። እንደው ከባድ ነው። በተለይ ምንም ሳታደርጓቸው እናንተ ዲህና እናንተ እኮ ልክ ልክ የምትናገሩ ብትሆኑ ችግር የለም። ሳንኮፍ ብትሆን ካላሳንችም የልብሽን እየተናገርሽ ነው ችግር የለም፣ ችግር የለም። ይሄ ግን እናንተ መልካም ሆናችሁ ሰው ቀና ብላ አታይም። እንኳን ቀና ብሎ ሰው መናገርና ሰው ቀና ብላ አታይም። ምርጥ የቤት ልጅ ናት። ስለዚህ እናንተ ምን ትላላችሁ ማለት ነው? እናንተ ብትሆኑ ምንድን ትላላችሁ? እና አስተያየት ስጡኝ። እሺ የምር ሀሳባችሁን ፈልገዋሉ። አስተያየታችሁን እኔ ብሆን እንደዚህ ነበር እኔ ብሆን ምናምን የምትሉትን ማለት ነው። ግን አንድ ሰው ከወለደ በኋላ ምንም ማደግ አይችልም። እንደዋለ ሀገር አለን ነው እንጂ ምንም ማደግ አይችልም። እና እሷም ያው ለባሏ ለባሏ መልካምነት እና ለልጆቿ ስትል ነው ነገሮችን እያሳለፈች ነች፣ ላይ እየኖረች ያለችው ማለት ነው። ግን ለምን ነው ለምን እንደዚህ እንደዚህ ለምን የምር የሷ ህይወት እኔ ሁሌም የሆነ ጥያቄ ፈጥርብኛል እና እናደዳለሁ። ከዛ መልሼ ለራሴን በራሴ ያረጋጋለሁ። ለራሴ ስማናለኝልና ማለት ነው ወደ ራሴ ይዞራለሁ ማለት ነው።